የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምልክት ቋንቋ ስርጭት ከጀመረ 28 ዓመታት ሞልቶታል። ተቋሙ የምልክት ቋንቋ ስርጭት የጀመረበትን 28ኛ ዓመት በተመለከተ ደግሞ ዛሬ በተለያዩ መርሃ ግብሮች አክብሮታል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ባልደረባችን እስከዳር ይኩኖ አምላክ በቀጥታ መስመር ላይ ነው የምትገኘው። እስከዳር እንደምን ቆይተሻል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምልክት ቋንቋ ስርጭትን ለመጀመሪያ ጊዜ የጀመረ ተቋም እንደሆነ ይታወቃል። በዚህ ረገድ ደግሞ ማህበረሰብን ያካተተ አገልግሎት በመስጠት ምን አይነት ሚና እየተወጣ ነው? ዛሬ የነበረውስ የ28ኛ ዓመት አከባበር ምን ይመስል ነበር? አመሰግናለሁ እንግዲህ በ1989 ዓመተ ምህረት የካቲት በዛሬው ቀን 28 ማለት ነው። በምልክት ቋንቋ ለመስማት የተሳናቸው ተደራሽ በማድረግ ላለፉት 28 ዓመታት የኢትዮጵያ ብሮድካስቲንግ ኮርፖሬሽን ድምጽ ሆኖ ሲያገለግል ቆይቷል። እንግዲህ ዛሬም ይህንን በማሰብ 28ኛ ዓመቱን በማሰብ ከአካል ጉዳተኛ ጋር የሚሰሩ ማህበራት፣ እንዲሁም ደግሞ ግብረሰናይ ድርጅቶች፣ ጉዳዩ የሚመለከታቸው ግለሰቦች፣ ምሁራንና ከፍተኛ የመንግስት ባለ ስልጣናት በተገኙበት በዛሬው ቀን እንግዲህ ሁነቱ ታስቦ ውሏል። የተለያዩ የምልክት ቋንቋ ያለበትን እድገትና ተግዳሮትን በተመለከቱ የተለያዩ ጥናታዊ ጽሁፎችም ቀርበው ነበረ መስማት የተሳናቸው ያላቸውን የኪነ ጥበብ ሙያን በተመለከተም እንደዚሁ ቀርቦ ነበረ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለመስማት የተሳናቸው ብቻ ሳይሆን አጠቃላይ ለአካል ጉዳተኞችም መረጃን በመስጠት በማህበራዊ በኢኮኖሚያዊ በፖለቲካዊ ተሳታፊና ተካታች እንዲሆኑ መረጃዎችን በመስጠት ላለፉት 28 ዓመታት ነው እንግዲህ የቆየው በኢትዮጵያ ብሮድካስቲንግ ኮርፖሬሽን እንግዲህ በይዘትና በአቀራረብ በሚል መልኩ አንዱ የምልክት ቋንቋ ክፍልም እያደገ ያለበትን ሁኔታ ሁኔታ በዚሁ ቀን ዛሬ ተዘክሯል። የምልክት ቋንቋ ፕሮግራም እንግዲህ አሁን ላይ በሰባት ቀን በየቀኑ ደግሞ አንዳንድ ሰዓት በዜናና በፕሮግራም ሽፋን እያገኘ ይገኛል። በተጨማሪም ሀገራዊ ጉዳዮች ሲኖሩ እንደምሳሌ እንደ ፓርላማ፣ ሌሎች ሁነቶችም ሲኖሩ በምልክት ቋንቋ በማካተት ከአምስት ሚሊዮን በላይ ይገኛሉ ተብሎ የሚታሰቡትን መስማት የተሳናቸውን ተደራሽ እያደረገ የሚገኝ ፈርቀዳጅ ሚዲያ ነው። እናመሰግናለን እስከ ዳር ለመረጃች ጥሩ ጊዜ ይሁንልሽ።